ስማመዳማችሁ ውጭ ስትወጣ መዳም የለችም ብላችሁ ያልሆነ ልብስ ለብሳችሁ ያልሆነ እንቅስቃሴ የምታደርጉ እህቶች ጥንቃቄ አድርጉ ማለት ነው። ለምን ብትሉ እነሱ ቢወጡ የሚከታተሉን ነገር ስላላቸው ማለት ነው። እሱም ምንድነው፣ ካሜራ የሚባል ነገር አለ። በአሁኑ ሰዓት ላይ ካሜራ የሌለበት ቤት አለ ብዬ አላስብም። ስለዚህ ቪዲዮ ላይክ ሼር አድርጎት። አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ ቤተሰቦች እንዲናችሁ ሰላማችሁን ይገውሉ። ሰላም ነው አላህ Subhanahu Ta'ala በያላችሁበት ሰላማችሁን ያብዛልኝ፣ ሀገራችንም ሰላም አድርግልን ያልኩኝ የተለመደው ባዲስ ቪዲዮ መጥቻለሁ ማለት ነው። ዛሬ ይዤላችሁ የመጣሁት መግቢያ ላይ እንዳያችሁት መዳም የለችም ብለው ልብሳቸውን አወላልቀው ትጥጥብ ብለው ቡናቸውን ለመጠጣት ቁጭ ባለበት ሳያስቡት ካሜራዋን ደቅና ነው ስልኳን ደቅና ግብት ያለችባቸው ማለት ነው። በዛ ሰዓት ላይ ግን የደነገጡት ድንጋጤ እና ያደረጉት የነበረው ነገር ሙሉ ቪዲዮን አላስገባሁትም። ቆርጬን ያመጣሁትና ሴቷ ራሱ ብዙ ነገር ስላወረች ማለት ነው እና እህቶቼ ማለት ነው፣ በአሁኑ ሰዓት ላይ አረቦች በጣም በጣም በጣም ከሶሻል ሚዲያ ላይ ከሚተላለፉ ነገሮች የተነሳ ካሜራ የሌለበት ቤት የለም ማለት ነው። በአሁኑ ሰዓት ላይ ቴክኖሎጂ ራቋል። ስለዚህ እነሱ ውጭ ላይ ሆነው እንኳን፣ ውጭ ወጥተው አይደለም ከሀገር ሀገር ተሳፍረው ራሱ ማድረግ የሚችሉት ነገር ምንድን ነው? እናንተን ቁጭ ብለው ላይፍ ላይ መከታተል ነው። ስልካቸው ላይ ማለት ነው። የተኛውን ቦታ ሆኑ ቤት ውስጥ፣ የቱ ጋር እንደምትሄዱ፣ ምን እንደምታደርጉ፣ ምን አይነት እንቅስቃሴ እንደምታደርጉ፣ የእያንዳንዱን ነገር ይከታተሏቸዋል ማለት ነው። ስለዚህ እንኳን አረቦች አይደለም የእኛ ኢትዮጵያውያኖች ራሱ ይህንን ነገር ጀምሮታል። በቀደም ሚኪ ታውቃላችሁ? ዱባይ ሄዶ ነበረ። ዱባይ ሄዶ ቤት ውስጥ ሰራተኛ አለች፣ እሷም ቡርቴ የምትባል ሰራተኛ አለችው። እሱ ዱባይ ሆኖ ከኢትዮጵያ እሷን እየተከታተላት ነበረ፣ በቪዲዮ ማለት ነው። ስልኩ ላይ ላይቭ ላይ እየተከታተላት ነበር። እንደሚከታተላትም ደግሞ አምጥቶ ላይቭ ላይ እያሳየ ነበረ። እሷ ውጭ ስትወጣ ከክፍል ክፍል ወደ አንዱ ክፍል ስትሄድ፣ እያንዳንዱን እያሳየ ነበረ ማለት ነው እና ኢትዮጵያኖች ይህንን ነገር ያደረጉት አረቦች ደግሞ ምን እንደሚያደርጉ አስቡት። ማን የተኛውን ቦታ ብትሄዱ ክፍላችሁ ውስጥ እንደማያደርጉ እርግጠኛ ነኝ፣ እንዲሁም ደግሞ ሽንት ቤት ውስጥ እንደማያደርጉ እርግጠኛ ነኝ። ከዛ ውጭ ግን ሽንት ቤት ውስጥ ራሱ በአሁኑ ሰዓት ላይ ሽንት ቤት ውስጥ ራሱ መክተት ጀምረዋል ማለት ነው እና ሽንት ቤታችሁን ራሱ አንዳንድ መጥፎ አረቦች በጣም የብልግናቸው ብልግና ሽንት ቤት ውስጥና የሰራተኛ ክፍል ጭምር ካሜራ ማስቀመጥ ጀምሯል ማለት ነው። ስለዚህ ያን እናንተ ግራም ከዚህ በፊት ያነበረ ነገር አዲስ ነገር ክፍላችሁ ውስጥ ከተገኘ ወይም ደግሞ እንዲ እንትን ላይ ግርግዳ ላይ ማለት ነው እና ጠርጥሩት፣ ቼክ አድርጉት ማለት ነው። በተለይ ደግሞ ስትተኙ ማብራት ጥፍትፍት አድርጋችሁ ስትተኙ ቀይ ነገር ያበራል። ያ ቀይ ነገር ከበራ ካሜራ መሆኑን እርግጠኛ ሁኑ ማለት ነው። ክፍላችሁ ውስጥ ሆኖ የተለየ ነገር እናንተ ከዛ በፊት የሌለ ነገር እንትን ክፍላችሁ ውስጥ ካለ ተኝታችሁ ማብራት አትፍታችሁ የሆነ ቀይ ነገር አብርቶ የሚጠፋ ነገር ካለ ካሜራ መሆኑን እርግጠኛ ሁኑ ማለት ነው። ስለዚህ እህቶቼ ጥንቃቄ አድርጉ። እንደነገርኳችሁ እሷ ውጭ ወጥታለች። ውጭ በወጣችበት እነሱ ግን ቤት ውስጥ ሁለት ሆነው ነው የሚሰሩት። ከዛ ስራቸውን ጭርስስ አድርገው ገላቸውን ታጥበው ልብስ የሆነ በቃ የቤት ልብስ ዝም ብሎ እንትን የሆነ አይታችኋል። ለማንኛውም ዝም ብሎ ልብሳቸውን ቀይረው በቃ እነሱን የሆነ ዘና የሚያደርጋቸውን ልብስ ለብሰው እንደ ቤታቸው ከዛ ቡናቸውን አፍልተው ቁጭ ብለው ሊጠጡ ሲሉ ነው የደረሰችባቸው ማለት ነው። እርግጠኛ ነኝ ካሜራ ላይ ነበረ ስትከታተላቸው የነበረችው እና ከዛ ያንን ነገር ስትገባባቸው የደነገጠችው አንዷ ደግሞ ጭራሽ ያቺ እንኳን ደና ለብሳለች። ሾርት ብትለብስም የለበሰችው ልብስ ደና ነው። አንዷ ግን በጣም የሆነ ጥንጤ ከላይ በጣም ግልጥልጥ ያለ እንትን ነበር የለበሰችው። ከዛ ደነገጠች። የምትገባበት፣ የምትወጣበት፣ የምትጠፋበት ቤት ነው ያጣችሁ ማለት ነው። ፊቷን እየከደነች ደንግጣ እንኳን ከወንበሩ ላይ መቀመጥ አቅቷት። መሬት ላይ ነው ተነስተ ቁጭ አለችው። ከድንጋጤዋ የተነሳ ማለት ነውና እና ይሄ ነገር ቤቷ ቢሆን ኖሮ ማንም አይነካትም ነበረ። ቤቷ ውስጥ እንደፈለገች ትሆን ነበረ። ይሄ ስደት አይኑ ይጥፋ። በተለይ ደግሞ ደህነት አይኑ ይጥፋ። ከሀገራችን አውጥቶ እንደዚህ እያሰቃየን፣ ትንሹ ትልቁ እየጮኸብን፣ የፈለገው እያዘዘን፣ የፈለጉትን እያደረጉን፣ ሽንት ቤት እያጠብን ያን ሁሉ እንኳን ፈተና አልፈን እንኳን እየሰበሰብነውን ብር ለቤተሰብ ስትሰጡ ቤተሰብ ደግሞ እንደፈለጉ እያጠፉብን፣ አስባችሁታል? ማቶ እኛ የምናሳልፈውን መከራና ሽንት ቤት አጥበን መጥበቅ ውስጥ ቆመን ሀያ አራት ሰዓት ትንሹ እያዘዘን ትልቁ እያዘዘን እየጮሁብን፣ እንትናቸውን ጫማቸውን እየወረወሩብን እየተሳደቡን ልንጎርስ ማ ነው ልንጎርስ ያነሳናትን ነገር ሳንጎርሳት ጠርቶውን ቁጭ አድርገን የምንሄድ አለን ማለት ነው። በተለይ ደግሞ አንዳንዶቹ ስፍስፍ ነው የሚሉት በጣም ይፈራሉ። መዳም እንኳን እየበሉ እንኳን መዳም ስትገባባቸው ምግቡን ጥሎት ነው የሚነሱት ማለት ነው። እና እህቶቼ ጥንቃቄ አድርጉ። አንድ ነገር ልንግራችሁ፣ አረብ ስትሰሩ ራሳችሁን አስከብሩ። እነሱንም አክብሯቸው፣ ራሳችሁንም አስከብሩ ማለት ነው። እና እናንተ መብትና ግዴታችሁን ለይታችሁ እወቁ። ጉልበት የሚስ እንትን ከእናንተ ጉልበት በላይ የሆነን ነገር አታንሱ። በተለይ ደግሞ በጣም የሚከብድ ነገር አታንሱ፣ በጣም ይጎዳችኋል። እንዲሁም ደግሞ ከአረቦች ጋር ተስማምታችሁና ከአረቦች ጋር ተግባብታችሁ ለመኖር ከፈለጋችሁ ለእኔ የጠቀመኝን ነገር ልንገራችሁ። እኔ ያለሁበት ቤት አሁን አራተኛ አመቴ ይዣለሁ። ግን አሁን ሌላ ሰራተኛ እኔ ሀገር ገባለሁ ብዬ ስለተናገርኩኝ ሌላ ሰራተኛ እናመጣለን ታስለምጃለች ተብያለሁ። በቅርቡ ከዚህ ቤት ሳልወጣ አልቀረም። ሆኖም ግን አላህ ርዝቄ እስከሚቆርጠው ድረስ እሰራለሁ። አራት ዓመት ሞልቶኛል። እዚህ ጀማ በአጠቃላይ ዘጠኝ ዓመቴ ነው ማለት ነው። እዚህ ጀማ በአጠቃላይ ዘጠኝ ዓመት ሊሆን በቃ ስምንት ዓመት ጨርሻ አለው እዚህ ጀማ ላይ እና ወንድሟ ቤት አራት ዓመት ከግማሽ ሰርቻለሁ። አራት ዓመት እስከ አምስት ዓመት እዚህ ቤት ደግሞ ይኸው ሶስት ዓመቴን ጨርሼ ወደ አራት ገብቻለሁ ማለት ነው እና እዚህ ጀማ ላይ በቃ ዘጠኝ ዓመት በሉት እና እንደዛም ሆኖ ከእነዚህ ሰዎች ጋር ተግባብቼ የኖርኩበትና ይህን ያክል ጊዜ የቆየሁበት ሴቷ በጣም ከሚባለው በላይ ነገረኛ ናት። የሆነ በቃ በትንሽ ነገር ነው ግንፍል የምትለው። እኔ ግን በጣም ረጋ ያልኩም ሳልሆን በፊት በጣም ረጋ ያልኩና ሚሉኝን ነገር ከአንዱ ጆሮዬ ሰምቼ ከአንዱ ነበር የማወጣው። በአሁኑ ሰዓት ላይ ግን በቃ ካሉብኝ ሀሳቦች እንዲሁ በቃ ስትሬስ የሆነ በቃ ከጭንቀት ከሀሳብ ብዛት የተነሳ እኔ ራሴ በትንሽ ነገር ግንፍል ማለት ጀምሬያለሁ። እኔ ሁኔታ የራሱን ለራሴ ያስፈራኛል ማለት ነው። ከዛ ግን እሷ በምትገነፍልበት ሰዓት ወይም ደግሞ በምትበምትት አራጉድ ብዙ ልጆች እኮ ተብታባ ብላችሁ ትሉኛላችሁ እና እውነታችሁን ነው ይተባተባለው እና ግንፍል ብላ በምትነሳበት ሰዓት እኔ እረጋጋለሁ። እሷ ደግሞ ጸጥ ብላ የሆነ ነገር በቃ እንትን ያልሆነ ነገር ስትናገረኝ እኔም ግንፍል ልላለው ማለት ነው። እሷም ግን ትችለኛለች። በነገራችን ላይ አንድም ቀን ስትቆጣኝ ተጫጭኋን ራሱ አንዳንዴ ቅርታ ትጠይቀኛለች። እኔም ካጠፋው ቅርታ ጠይቃታለሁ። በጣም ትችለኛለች። በተለይ ደግሞ ልጆቼን ናፍቆት ምናምን የቤተሰብ ችግር እንዳለብኝ ስለሚታቅ ትረዳኛለች። ወላሂ ነው የምላችሁ። እንደውም የራሴ ዘው የራሴ ሰው ኢትዮጵያዊ እንደዚያ ይረዳኝ እንደሷ ማለት ነው አረቦች ው ጉልበታችን ነው የሚወዱት። ግን አንዳንድ የሚረዱ እናቶች የሚረዱ አረቦች መዳሞች አሉ ማለት ነው። ወላ ትረዳኛለች። አባይቢ በጣም ትረዳኛለች። ከዛ ተናድጄ ከተረጋጋው በኋላ አንች አንቺ እኮ ነሽ መዳም፣ እኔ እኮ አይደለሁም። አንቺ እኮ እንደፈለግሽ ትጮህብኛለች ትለኛለች ማለት ነው። እና ይቅርታ ጠይቃት አለው። እና ከእሷ ጋር ተግባብቼ እንድኖር ያደረገኝን ነገር ልንገራችሁ። ያለችኝን ሁሉ ጠይብ ነው ምላት ማን ነው። ከጠይብ ደግሞ ተቃራኒ የሆነውን ነገር እንዳትሉት፣ እምቢ እንዳትሉ ማለት ነው። አልፈልግም ላ እንዳትሉ። እና የምትላችሁን ልማት ሰሩት ራሱ ቢሆን እሺ ጠይብ ጣይብ በሏት። ነጩን ጥቁር ነው ካለች ጣይብ፣ ኦኬ፣ አው በቃ ሳህ በሏት። ገባችሁ? ሌላኛው ነገር ደግሞ ምንድነው ታማኝ መሆን ወይም ደግሞ እውነተኛ መሆን። እውነተኛ መሆን ማለት ምንድ ነው? የትኛውም አይነት እቃ ይሰበርባችሁ፣ ስቶክሱ ይቃጠልባችሁ፣ እውነታውን መታችሁ ተናገሩ። እኔ ከወላሂ ላዚም ፊንጃል ይሄ ቡናው ፊንጃል አለ አይደለ? ከተሰበረብኝ ሄጄ ነው ማሳያት። እጅ ከተሰበረብኝ የተሰበረብኝን ነገር ወስጄ አሳያት አለው። በጣም ደስ ይላታል። ከላስ እንከሰር እሸር ትለኛለች ማለት ነው። ያኔ መጥፎ ነገር ነው የተሰበረው። ከላስ ጊዜው ደርሶ ነው ነው የምትለኝ ማለት ነው። በጣም ደስ የሚለኝ ነገር ማለት ነው። እና ልብስም እየተወከሱ በፊት ሲበላሽም ወስጄ ነበረ ማሳያት። ጮሃ ትተዋለች፣ ግን አትቆርጥብኝም። እና ስትደብቁ፣ አረቦች በጣም የሆነ ውሸታም ሁሌም ውሸት የምትናገሩ ነው የሚመስላቸው ማለት ነው። ስለዚህ እውነተኛ ሁኑ ማለት ነውና አረቦች እኮ እኛን ስለሚያምኑ ነው የቤት ትቶን ልጆቻቸውን ጠብቁ ብሎን የቤት አስቀምጦን የሚወጡት እኛ ታማኝ መሆናችንን ስለሚያውቁ። ገባችሁ? እውነተኛ ሰው ሁኑ ማለት ነው። የተሰበረባችሁን የተበላሽባችሁን ነገር አላየሁም እንዳትሉ፣ ካያችሁ አይቻለው እንዲህ ሆኖብኛል፣ ተበላሽቶብኛል እውነታውን ተናገሩ። ከዛ በኋላ ደግሞ እውነተኛ መሆናችሁንና ያወሯችሁትን ነገር ውሸት እንደሆነ ስለሚያውቁ እያምኗቸዋል ማለት ነው። እና ስለዚህ ተጠንቀቁ በዚህ ነገር ላይና ና ራሳችሁን ጠብቁ። እንዲሁም ደግሞ ራሳችሁን አስከብሩ። እንትን ልፍስፍስ በሉ አትፍሩ። ኔ በሚፈራበትና የማይፈራበትን ነገር ለይታችሁ እወቁ። ስለዚህ ራሳችሁን አስከብሩ። እንዲሁም ደግሞ የሆነ ነገር አሁን ለምሳሌ ክሬም ብትፈልጉ እና የሚያስፈልጋችሁን ነገር ክሬምም ይሁን ማጁን እስናንም ይሁን ይሄ ጥርሳችሁን የምትፈርሹበት ማለት ነው። ስለዚህ የሚያስፈልጋችሁን ነገር ግዥልኝ ብላችሁ ፍጥጥ በሉ ማለት ነው። ለምን? ግዴታቸው ነው፣ ወረቀት ላይ ተጽፏል። እኔ ቤት አሁን እንትን ያሉት ፊሊፒኖች ራሷን አትገዝታ የምታመጣላቸው የሚያልቅባቸውን ነገር ሄደው ይነግሯታል። ከዛ አንዴ እንኳን ካልገዘች፣ ሁለቴም ሶስቴም አራቴም ደጋግመው ነው የሚናገሩት ማለት ነው እንዲሁም ደግሞ ዩኒፎርማቸው እንትን ሲል አዲስ ትገዛላችኋለች። ስለዚህ እና የቅርታ ጣይ እና ልጆ መጣብኝ እና እራት ስርልኝ ያለኝ ነው። ስለዚህ የምትፈልጉትን ነገር ጠይቋቸው ይግዙላችሁ ማለት ነው። በተለይ ደግሞ ጠለብ ከሆናችሁ ነው። ጠለብ ካልሆናችሁ በራሳችሁ ነው የምትገዙት። ስለዚህ አላህ ያግዛችሁ። አባይ ቢወዳችኋለሁ። ሰላም አለይኩም።